አንዳንዴ ሰዎች አሁን የደረሱበትንና ያሉበትን መልክና አቋም ኑሮና ደረጃ የስልጣንም ቦታም በመመልከት ብቻ የመጡበት መንገድ ሁሉ አልጋ በአልጋ የሚመስለን ጥቂቶች አይደለንም። የእርስዎ የህይወት ጉዞ አንዱ ማሳያ ነው። ገራሚ ነው። አንዳንዱም በመከራና ሰቆቃ የታጀበ ነው። አፍላይ የወጣትነት እድሜው በፈተና የተሞላ ነበር ማለት ይቻላል በዘመነ ደርግ የነበልባል ጦር አባል ሆነው ወደ ኤርትራ ዘምተዋል በሳህል በረሃም ተንከራተዋል በመጨረሻም በሻእቢያ ወታደሮች ተማርከው ከባድ የሚባሉ አምስት ዓመታትን ምርኮኛና እስረኛ ሆነው አሳልፈዋል እነዚያን አመታት እነዚያን ዘመናት እንዴት ተሻገሯቸው በምን አቅም አለፏቸው አላቅም አላቅም ማለት እንደ አንድ ኢትዮጵያዊ በጣም የቁጣ ስሜት ነው የተሰማኝ። ዞሬ ለማየት ሞክሬ ያለው ከዚህ ጀምሬ ሙሉውን በጣም ረጅም ነው። በላይ በላይ የተደራረበ ነው የምታዩት። እኔ ወዲያው የመጣው ምን ያህል በአንድ መሽን ምን ያክል ወታደር ነው የነበረው። የወታደር መሪዎች መኪና ይታያል፣ ማሽኖች ይታያሉ። ይሄ እንግዲህ በአንድ ቀን ወይ በአንድ ወር ወይ በአንድ ዓመት የሆነ አይደለም። በየዓመቱ ሲጎርፍ የነበረ ነው። በወቅቱ የነበሩ መሪዎቻችን ይህን ይሄን ትሬንድ ሊያውቁ ይገባ ነበር። ለማይቀር ሐቅ ለማይቆም ትግል እንደ አንድ ኢትዮጵያዊ ይሄን ሁሉ ንብረት ማጣት በዚህ ሁሉ ንብረት መካከል ደግሞ ቁጥሩ ብዙ የሆነ ኢትዮጵያዊ ማጣት አሁን ደግሞ በፍቅር አብረን ከምንኖር ኤርትራውያን ጋር መሆኑ ያ ውጊያ በጣም ውስጤን አስቆጥቷል። እውነት ለመናገር እንደዚያ ስሜት ይሰማኛል ብዬ አይደለም የመጣሁት፣ ሳይ ግን በጣም ቁጣ ነው ውስጤም የነበረው። መመሪያዎቻችን፣ በጣም ተቆጥቻለሁ። በዛ ዘመን አይደለም አሁን እንኳን እነዚህ ብረቶች ቢሰበሰቡ ቢሸጡ፣ ምን ያህል ሚሊየን ዶላር ሊሆን እንደሚችል ይታወቃል። በዛ ዘመን በውይይት በእርቅ በንግግር መፍታት ስቻል መሪዎቻችን የወሰዱት እርምጃ እንግዲህ በኃይል የመፍታት ነበር። አልተፈታም አልተፈታም። ይሄ ትልቅ ክሳራ ነው፣ ለሀገር ትልቅ ክሳራ ነው። እኔ የተሰማኝ ይህንን እያየው የሚሰማኝ፣ ሁሉም ወጣት ሁሉም ወጣት የሚያድግ ወጣት ይሄን ማየት አለበት። ጦርነት መቼም መፍትሄ ሊሆን እንደማይችል ተገደን የማንገባበት ጦርነት መፍትሄ ሊሆን እንደማይችል በተለይ ነፃነትን በሚመለከት የሚደረግ ጦርነት ነፃ ሊወጣ የፈለገን ሕዝብ ማቆም እንደማይቻል ይልቁንም ቋሚ የሆነ የንብረት ውድመት የማይተካ የሰው ኃይል እልቂት የሚያስከትል መሆኑን የሚያሳይ ነው። እውነት ለመናገር ይሄንን ሁሉም ማየት በተለይ ወደፊት መሪዎች ማየት ያለባቸው ይመስለኛል። ስሜቴት በጣም ተደብላልቋል። እናቶቻችን ያውቃሉ ብዬ አላምንም። ይሄንን ወጣቶች ይሄንን ያውቁ ነበር ብዬ አላምንም። አንድ ነገር ግን ያውቃለሁ፣ መሪዎቻችን ይሄን ያውቁ ነበር። በወቅቱ ይሄ ሁሉ ማሽነሪዎች ከሰው ጋር እየመጡ እዚህ እንደሚቀሩ ይታወቅ ነበር ማለት ነው። ማቆም፣ አቅጣጫ መቀየር ይቻል ነበረ። ያ አልሆነም። እንደምታዩት ተከምሮ ለዘመናት ሊቀመጥ እዚህ አለ። ይሄ ሌላ ዓለም ላይ ስለመኖሩ አላቅም። እንደዚህ በጦርነት ጊዜ የሞቱ ሰዎች ሳይሆኑ የሞቱ ንብረቶች፣ የሞቱ መሳሪያዎች ተከምረው አሉ። ሁሉም ያያል፣ እኛም ማየት አለብን ብዬ አምናለሁ። ይህንን ማመስገን አለብኝ የለብኝም አላቅም። ይህንን ማስቀመጣቸው ብሸጥ ብዙ ነገር የሚያወጣ ነው። አመሽጠት መሸጥ አልፈለጉም። ምስክር ነው እንዲኖሩ የተፈለገው። እንደ አንድ ኢትዮጵያዊ በጣም ከባድ ስሜት ነው የሚሰማኝ። ሌላው ደግሞ በጣም ከባድ ስሜት እንዲሰማኝ የሚያደርገኝ ይሄ የሆነው በኢትዮጵያውያንና በኤርትራውያን ላይ ነው። ኢትዮጵያና ኤርትራውያን ከሌሎች ሀገራት ይልቅ የተለየ ቅርበት ያላቸው ህዝቦች ናቸው። በቋንቋ፣ በባህል፣ በሃይማኖት እጣ ፈንታችንም አንድ ላይ የተያያዘ ነው። አሁን የምናየው ነገር መሆን የማይገባ ነገር ሆኗል። ይህንን ማለፍ መቻላችን አንዱ አስገራሚ ነገር ሆኗል። በተለይ መሪዎች ይህን ሁሉ ቁስል ትተው ነው ወደ እርቅ የተሻገሩት። ተመሳሳይ ስህተት ከዚህ ያልተማረን መሆናችን ደግሞ የሚያሳይ ባድመ ላይ ተደግመዋል በመሪዎቻችን ተስፋ አደርጋለሁ ከዚህ በኋላ ይሄ ስሜት የማይሰጥ ውጊያ እንደማይኖር ይሄ ያው ምስክር ሆኖ አስታዋሽ ሐውልት ሆኖ እንደሚቀጥል አይደለም ከኤርትራውያን ጋር ከሌላም ድንበርተኛ ጋር ከሌላም ጎረቤት ጋር ውጊያ መፍትሄ ሊሆን እንደማይችል፣ የመጨረሻ መፍትሄ ሁሌም ሰላም ብቻ ነው። በውጊያ የተጠናቀቀ ምንም ድል የለም። በተለይ በጎረቤት ላይ እየተደረገ በውጊያ የተጠናቀቀ ድል የለም። ከውድመት በኋላ እውነተኛ ምክንያት ያለው ያሸንፋል። ወደ ውይይት፣ ወደ ሰላም ይመጣል። ይሄንን ከሌሎች ጎረቤቶቻችንም ጋር የምንተገብር ይመስለኛል። በጥሪ ማቅረብ ፈልጋለሁ። ሁሉም ኢትዮጵያዊ ወጣት አባቶቻችን፣ አያቶቻችን ያለፉበትን መንገድ መሪዎቻችን ያለፉበትን መንገድ ማወቅ፣ ኤርትራውያን ደግሞ የከፈሉትን መስዋዕትነት ማወቅ፣ ያለፈን ታሪክ ማወቅ፣ ያለፈን ቁስል ማወቅ፣ ያለፈን ሕመም ማወቅ ምናልባት ወደፊት ለምናደርገው መሰረት ሊሆን ይችላል። እዛ ደዌል እንኳን እዛ እዛ ላይ መቅረት ማደር ባይኖርብንም ነገር ግን ትምህርት ወስደን ማለፍ እንድንችል የሚያደርግ ነው። በጣም የተረበሸ ስሜት ነው የሚሰማኝ። በጣም ልቤ ተሰብሯል። በጣም ቅስሜ ተሰብሯል። አይ ዊሽ መንግስቱ ኃይለ ማርያም በህይወት አለ ይህን መቶ ማየት ብችልና በልቡ ውስጥ ምን እንደሚያስብ ሌላ ነገር አይ ሚን ዛሬ ቢሆን ምን ሊያደርግ እንደሚችል ቢሰማ ደስለኛል። ይሄንም የምናገር የሚጠይቅ ጋዜጠኛ ኖሮ ቢሰማ ደስለኛል። ግን ይሄንን ሀቅ ሁላችንም ማወቅ ሁላችንም ማየት አለብን ብዬ አስባለው። በህይወቴ የተወዳደቁ መኪኖችን አይቻለሁ። ሙሉ በሙሉ የወታደር መኪና ሆኖ በአንድ ቦታ ተከምሮ አላየውም። አፈቅቶ የሚናገሩ እየመሰለኝ ነው ሳያቸው። እያንዳንዱ መሳሪያ ላይ ደም እንዳለ ይታወቃል ያስታውቃል። እንደ ሰው ነው የሚያዩኝ። ከጀርባዬ በጣም ከብዷል። እውነት ለመናገር በጣም የከበደ ስሜት ነው የሚሰማኝ። የኔ ፋሚሊ የሆኑ ወጥቶ ያልመጡ አሉ። በዚህ ጦርነት ከዚህ በየተኛው እንዳለቀ አላቅም። የአባቴ ታናሽ አላቅም የት እንዳለ አይታወቅም። ስለዚህ በዚህ ከተማ ሀገሩት ውስጥ አንዱ ነው ማለት ነው። አንዱ በትክክል ባልሆነ ጦርነት ምንም ያክል ገንዘብ ምንም ያክል የሰው ኃይል ማፍሰስ አሸናፊ አያደርግም። ሌላኛው ሀቅ ደግሞ ለነጻነት የሚታገልን ህዝብ በምንም አይነት መሳሪያ በምንም አይነት የጦር ብዛት ማፈን አይቻልም። ማዘጌት ነው የሚቻለው ከዚህ የጦር መሳሪያ መቃብር ስፍራ ይህን ሁለት ሀቅ ተምሬ ያለው ተስፋ አደርጋለሁ ወደፊት ደግሜ እንደማይ ምርምሮች እንደሚኖሩ ጽሁፎች እንደሚኖሩ በቂ የሆኑ መረጃዎች እንደሚወጡ እያንዳንዱ ነገር ተዘርዝሮ ምን ምን እንዳለ ካረንት ቫሊዩን ምን ያህል እንደሆነ ወደፊት በጣም ምጻፍ የምዳሰስ ሊሆን ይችላል። በዚህ አጋጣሚ የኤርትራ መንግስት ማድነቅ መፈልገው፣ ማስረጃዎች አሉ። የሚወራው ነገር በሙሉ በማስረጃ የተደገፈ ነው። ምንም እንኳ ህመም ቢሆንም፣ ምንም እንኳ ከባድ ነገር የሚያስታውስ ቢሆንም፣ ነገር ግን የሆነ እውነት ነው የሆነ ሀቅ ነው። እዚህ ይኖራል ለዘላለም ብዬ ተስፋ አደርጋለሁ። የተሰማኝ ይሄን ነው። የሚመስለው የመጀመሪያ ስሜት ወደ ውስጥ ስናይ የሚሰማኝ ነገር ካለ እናገራለሁ። የሚያስረዱኝ ደግሞ አሉ። ምን ምን እንዳሉ ምን ምን ውስጥ እንዳለ በጣም በጣም ማዘኔን መግለጽ ፈልጋለሁ። ከዛ ውጭ ይህንን ሁሉ አልፈን ዛሬ እኔም ተገኝቼ እዚህ ሁለተኛ ቤቴ የምትመስል ሀገር ኤርትራ፣ አስመራ ላይ ነው ያለሁት የኛ አንዱ በርደን ያለፉት ስህተቶች እንዳይደገሙ ያለፉ ጥፋቶች እንዳይደገሙ የሄድንበትን መንገድ ድጋሚ እንዳንሄድ ህዝብ ለህዝብ መንግስት ለመንግስት ጀምሯል። ህዝብ ለህዝብ ይህንን ማጠናከር ተመሳሳይ የእብደት ስህተቶች እንዳይደገሙ ይህን የሚፈልጉ መሪዎች እንኳን እነሱ በየትኛውም ወገን ከኛ ከህዝብ አንድነት የተነሳ ከኛ ከህዝብ መቀራረብ የተነሳ ወይ እንዲወገዱ ወይ ሀሳባቸውን እንዲቀይሩ ማድረግ የምንችልበትን እድል መፍጠር ነው። ከዛ በተረፈ ደግሞ ይህንን ልሽር የሚችል ይሄንን ሊያስረሳ የሚችል የአንድነት የእድገት የህብረት በሰላም የመኖር ምሳሌ ሆኖ የመውጣት ወይ ምናልባት የጦርነት ምሳሌ ነው ይሄ። ከጀርባ የሚታዩት የምፈልገውን ምመኘው ደግሞ የልማት ምሳሌ ሆኖ ኢትዮጵያና ኤርትራውያን በዚህ አይደለም መቀጠል ያለባቸው። ሌላ ደግሞ የአብሮነት ፓርኮች የአብሮነት ሀውልቶች ያስፈልጉናል። ሰው አባቶቻችን የሰሩትን ስህተት እያረምን እኛ ደግሞ አዳዲስ ግንኙነታችን የሚያጠነክር እድገታችን የሚያጠነክር ሰላማችን የሚያጠነክር እንሰራለን ብዬ ተስፋ አድርጋለሁ። በዚህ ላለፉት ወገኖቻችን እንግዲህ እኔ ዶክተር አብይ ተራራ ላይ በከንቱ የሞቱ ሰዎች ብለዋል። እንግዲህ በከንቱ የሞቱ ሰዎችም በከንቱ ያለቁ ንብረቶችም ናቸው ለኢትዮጵያ አልጠቀሙ ለምስራቅ አፍሪካ አልጠቀሙ፣ ለኤርትራ አልጠቀሙ፣ በከንቱ ወድመዋል። አይ ዊሽ ያለምንም ጦርነት ቁጭ ብሎ ተነጋግሮ መፍታት ተችሎ ቢሆን። ያ አልሆነም። ወደፊት ተመሳሳይ ስህተት ሰፊ ጦርነት ውስጥ ገባን። በልጅነታችን ከጦርነት ወደ ጦርነት ከዛ ወደ ኤርትራ ከዛ ያለ ነው። በኋላ ወደ አንድ ሰባት ዓመት በሻእቢያ እስር ቤት ታስሬያለሁ። እስር ቤት አዎ። ያኔ ናቅፋ ላይ እየተዋጋን ሁኔታዎች በሙሉ ምጽዋ ሁለት ዓመት ተዋግተናል ለመከላከል። ከዛ በኋላ ናቅፋ በዛ አልፈን ብዙ አስቸጋሪ ጦርነት ነው የነበረው። ወደ ሱዳን እንውጣ ስንል ሻእብያ ካምፕ ገብተን አረፍ፣ እንደ ምርኮኛ ተያዝን። ሰባት ዓመት እዛ ቆየን። ከዛ ሌላ ወደ ሀገር ቤት ወደ ሱዳን ሲሄድ